ተመልከት ተመልከት፣ አማራ ተመልከት፣ ጉድን ጉድህን ተመልከት። አረጋ ከበደ ድረስ ብሎ የቀጠረው ቅጥረኛ ወታደር ተመልከት። ትምህርት ቤቶችን ምሽግ አድርጎ ትምህርት እናስጀምራለን መሰረተ ልማት መጀመር አለብን ምናምን የሚለው ተመልከት። ትምህርት ቤቶችን ምሽግ አድርጎ ነው። ቤተ ክርስቲያንን ምሽግ አድርጎ ነው። ንጹሃንን እየደፈረ ነው። እዚህ ትምህርት ቤት ውስጥ ምሽጉ ውስጥ ሴት ይደፍሩበታል። የማያረጉት የማያሳዩ ፀያፍ ተግባር የለም። ቤተ ክርስቲያኑንም እንደዚህ መሽገውበት ነው ያሉ። በየቤተ ክርስቲያኑ ዙሪያውን ይህን ትምህርት ቤት ተመልከተው ዙሪያውን ምሽጋት ተመልከት። የቅልብተኛ ተመልከት። አማራን አማራን እንዴት እንደሚበቀለው እንዴት መበቀል እንደሚፈልግ ተመልከቱት። ይሄ የወራሪው ሰራዊት የአማራ ሕዝብ ይህም በቀልተኛና ነውረኛ የሆነ ስርዓት ጠባቂ ወታደር ነቃቅሎት አልጣለና ትጥቁን አስፈቱቶ ሃይስኩል ትምህርት ቤት ነው ካላከው መቼም ቢሆን ነጻነቱን አያገኝም። ተመልከቱ፣ ትምህርት ቤቱ የወራሪ ሰራዊት ሙሉ ዙሪያውን ምሽግ አድርጎታል። ተመልከቱ፣ አረጋ ከበደ ይሄንን እንደዚህ እያደረገ እያስጠበቅ ነው። እንግዲህ ህዝብ መሃል በአደባባይ በሚዲያ የሚደነ ተመልከቱ፣ የቀንድ አውጣ የሆነ ሰውዬ አያፍር፣ ማፈሪያ ዙሪያውን ተመልከቱ እንዲህ አርጎ ይህን ጉዴን ለማፈሪያ መንግስት ተመልከቱት። እንግዲህ ተመልከቱት። ይት ያለ ትንክፈት በየወረደው ያለ ካድሬ፣ በየወረደው ያለ አዛራጭ፣ የመንግስት ሰራተኛ ነኝ የምትል አውደልደይ ተመልከት። ሰንጋ እየገዛህ የምትቀልበው ሰራዊት ይህን ነው የሚያደርገው፣ ሁሉ የሚታየው አንተ በሬ እየገዛህ ፍየል እየገዛህ ትቀልበዋለህ። ይህን ወራሪ ኃይል፣ ይህን በቀልተኛ ኃይል ትቀልባለህ። የአማራ ህዝብ ግን በአንተ ሆድ መገዛት፣ በአንተ ከርስ መገዛት የአማራ ይሰቃያል ትምህርት ቤቶች በድሮን ይወድማሉ። ንጹሀን በድሮን ይወድማሉ። ህጻናት ሀዛውን ይጨፈጨፋሉ። አንተ እሱ ትቀልዳለህ፣ ትቀልባለህ። እንዋጋለሁ ብሎ እንትን የሚለው በታሪካችሁም በህዝባችሁም ኀፍረት የማይሰማችሁ ከርሳም ካድሮች እባካችሁ አደብ ግዙ። እንደ አማራ እንድትኖር ሳይፈቀድልህ የትምህርት ቤቱን እኔ ኢትዮጵያዊ ነኝ፣ እኔ ምንድን ነኝ ትላለህ። ሰርቶበታል። ሆዳም ሆዳም ላኪው። የምትመለከቱት የትምህርት ቤቱን ትምህርት ቤቱን ቆርቆሮ ልጠው ነው እንደዚህ ያደረጉት። የተላጠውን ደግሞ አሳያችኋለሁ። ተመልከት፣ ተመልከት፣ ይሄ ወራሪ ኃይል ተመልከት፣ ይሄ ወንበድ ጥቁር ፋሽስት፣ ጥቁር ጣላ ነው። እዩ፣ ይው አድርጎ ትምህርት ቤቱን እንዳደረገው፣ ይው፣ ይው፣ ይው፣ ብልጽግና፣ ይው ብልጽግና እንደሚያደርገው ትምህርት ቤቱን ይው ምሽግ ተማሪና ያስተምራለን እንዲህ እንላለን እያለ የሚቀባጥረው ቀባጣሪው ብልጽግና የሚሰራውን ስራ እውት እው ትምህርት ቤቱን ዙሪያውን ዙሪያውን ዙሪያውን ምሽግ አድርጎ ይው ይው እያቀረብኩ ላሳያችሁ ማየት ትችላላችሁ አሁን ቆርቆሮ ልጠው ነው እንደዚህ የሚያደርጉት ተመልከት ተመልከት ተመልከት አዙሬ ነው ማሳይ ተመልከት ተመልከት ብልጽግና ተመልከት ብልጽግና ው ከታች ሰፈር አለ። ወደ ሰፈሩን አፈሙዙ ያዞረ። ተመልከት፣ ተመልከት። ዙሪያውን ብልጽግናን ጉዱን ኤው ይሄ ጥቁር ፋሽስት፣ ኤው ጥቁር ጣላን፣ ኤው እይልኝ፣ ኤው እና ነው ውርጌጡ የብርሃኑ ጁላ ወታደር። አይው አይው ትምህርት ቤቱን እንግዲህ የወራሪ መጸለያ የወራሪ ካምፕ አድርጎ ተመልከት፣ ተመልከት፣ የወራሪ ሰራዊት የሚሰራውን ስራ እውት ይህ የሚደረገው የውጭ ጥላት አይደለም። ተመልከት ተመልከት። የውጭ ጥላት መክታለሁ የሚለው ወራሪ ኃይል ፋኖ መቋቋም ሲያቅተው ትምህርት ቤቷ ዙሪያ ከበ። ተመልከት፣ ተመልከት፣ ተመልከት ቆርቆሮ ሁሉ ጦየው። እዩ ሚሰሩ እዩ፣ ዚህም እዩ ሚሰሩ ስራ ተመልከት፣ ወንበሩን ነው ትምህርት እናስጀምር የሚለው ጉዳሙን ብልጽግና እንዲህ አድርጎ አስቆፍሮ ነው። እንግዲህ ተማሪውን ሲፈልጉ እዚህ ሴታን ይደፍራሉ። የማይሰሩት ስራ የለም። እነነ ውርጌጡ ዙሪያውን ተመልከት። እነነ ውርጌጡ ው የብርሃኑ ጁላ ወታደር ው ው ትምህርት ቤቱን አድርጎ እንደመሸገ ያቸው እነነ ውርጌጡ። የነነ ውርጌጡ ምሽግ ይህን ይመስላል። ተቋሙ እውት እዩት እዩት! እንደሚያደርጉት ይህ ማፈሪያ ብልጽግና ይህ ማፈሪያ ብልጽግና ይህ ታሪክ የለሽ ብልጽግና አውዳሚ